በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። እዚህ ቁጥር ላይ ሶስት ነገር ታገኛላችሁ። ቤተ ክርስቲያን፣ በቤተ ክርስቲያን እየተደረገ ያለ ጥብቅ ጸሎት፣ ሁለተኛ ደግሞ ወደ እግዚአብሔር የሚል ቃል፣ ሶስተኛ ስለ እርሱ የሚል ቃል። ይህንን የእግዚአብሔርን ሀሳብ በሐዋርያ ስራ ምዕራፍ 12 ከቁጥር አንድ ጀምሮ ያለውን የእግዚአብሔርን ሀሳብ ስናይ ንጉስ ሄሮዶስ በቤተ ክርስቲያን ላይ መከራ ያጸናባቸው ዘንድ በአንዳንዶቹ ላይ እጁን እንደጫነባቸው እንመለከታለን። እጅ ከመጫን አልፎ ልክ የዮሐንስ ወንድም ያዕቆብን በሰይፍ እንደገደለ አይሁድ ደስ እንደተሰኘ አይቶ ይላል ጨምሮ ጴጥሮስን የያዘው ይላል። ወገኖች፣ የሄሮድስ እጅ ገዳይ እጅ ነው፣ የሚራራ አይደለም፣ ጨካኝ እጅ ነው። ያዕቆብን በመግደሉ አይሁዶች ተደስተዋል። ምክንያቱም ያዕቆብ በመሞቱ ወንጌል የሚስተጓጎል፣ ወንጌል የማይሰበክ፣ ወንጌል በሐዋርያቶቹ የማይቀጥል መስሏቸዋል። ስለዚህ አይሁዶች እጅግ ተደስተዋል። የአይሁድን መደሰት ደግሞ ያየ ንጉስ ሄሮዶስ ጨምሮ ጴጥሮስን ያዘው ይላል። እንግዲህ ጴጥሮስን ይዞ ወቅቱ የበዓል ወቅት፣ የቂጣ በዓል ወቅት ስለነበር ቀጥታ ያደረገው ምንድነው? ወደ ወይኒ አስገባው። በወይኒ ደግሞ እንዲጠበቅ አደረገው። በወይኒ በአስራ ስድስት ወታደር ጴጥሮስ ይጠበቅ ነበር። ጴጥሮስ ሲጠበቅ እጁ በሰንሰለት ታስሯል። በ16 ወታደር እየተጠበቀ ነው። እየተጠበቀ ያለ ቤተ ክርስቲያን ጥብቅ የሆነ ጸሎት ስለ ጴጥሮስ በእግዚአብሔር ፊት ወደ እግዚአብሔር ያደርጉ ነበር ይላል ቁጥር 5 ላይ አያችሁ። እያዩ ሐዋርያው ያዕቆብ ተገሎባቸዋል። ድጋሚ ጴጥሮስ እንዳይገደልባቸው የጴጥሮስ ሩጫ እንዳይገታ በእርሱ የጀመረው ታላቁ የወንጌል ተልእኮ እንዲቀጥል ያለ ጊዜው እንዳይሞት ያለ ጊዜው ነገሩ እንዳይገታ ቤተ ክርስቲያን ቀጥታ የወሰደችው እርምጃ ጸሎት ነው። ለዚያውም ጥብቅ ጸሎት ይላል የእግዚአብሔር ቃል አጥብቀው ይላል ወደ እግዚአብሔር ስለ እርሱ ስለማ ስለ ጴጥሮስ። ምክንያቱም የገባው ገዳይ እጅ ላይ ነው። ጨካኝ እጅ ላይ ነው። ሩሩ አይደለም ጨካኝ ነው። ስለዚህ እነሱ ግን በእግዚአብሔር ፊት አጥብቀው ስለ ጴጥሮስ ሲጸልዩ፣ ሸክም ተሰምቷቸው፣ ኃላፊነት ተሰምቷቸው ጴጥሮስ እንዳይገደል በርሱ የጀመረው ስራ በርሱ እንዲቀጥል፣ እንዲተርፍ፣ እንዲያመልጥ ሲጸልዩ እግዚአብሔር መልአኩን ላከ። ጴጥሮስ ወህኒ ውስጥ ነው። በሰንሰለት ታስሯል። በወታደሮች ይጠበቃል። ንጉሱ ሄሮዶስ ጴጥሮስን ሊያወጣ ባሰበ ጊዜ ሄሮዶስ አውጥቶ ከመግደሉ በፊት የእግዚአብሔር መልአክ በሌሊት ወደ ወይኒው መጣ። የጠላትን ሐሳብ የሚቀድም የእግዚአብሔር እጅ አለ። ጌታ ይባረክ። ከሄሮዶስ መጥቶ ጴጥሮስን ከማውጣቱ በፊት መልአኩ መጣ። ከእግዚአብሔር ዘንድ የተላከ መልአክ። መልአኩ እንደመጣ በወይኒው ይላል ታላቅ ብርሃን በራ፣ በወይኒ ውስጥ ብርሃን በራ። ከዛ ጴጥሮስን ጎኑ ነካውና ፈጥነ ተነስ አለው። ልክ ይህንን ቃል መልአኩ ሲናገር በጴጥሮስ እጅ ላይ የነበረው ሰንሰለት ወደቀ ይላል። ወገኖቼ ቤተ ክርስቲያን አጥብቃ ስለ ጴጥሮስ እየጸለየች ስለነበር ሄሮዶስ ጴጥሮስን አውጥቶ ከመግደሉ በፊት እግዚአብሔር መልአክ ላከ። ጥብቅ ጸሎት ስጸልዩ በእግዚአብሔር ፊት ስጸልዩ፣ የመጀመሪያ የእግዚአብሔር ጣልቃ ገብነት በሕይወታችሁ ላይ ይሆናል። እግዚአብሔር ጣልቃ ሊገባ መልአክ ላከ፣ ጴጥሮስን ከሄሮዶስ እጅ ለመታደግ። እግዚአብሔር በአስጨናቂና በአጣብቅኝ ሁኔታ እንደነገ አውጥቶ ሊገለው ሲያስብ፣ በሌሊት ንጉሡን ቀድሞ ጣልቃ ገባለት። ዛሬም በጌታ በኢየሱስም ይህንን ሚዲያ የምትከታተሉ ይህንን ፕሮግራም በተለያየ አለማት ሆናችሁ የምትከታተሉ በእግዚአብሔር ፊት እየጸለያችሁ ያላችሁ በእናንተና ባለቀው ጉዳያችሁ ላይ የእግዚአብሔር ጣልቃ ገብነት ይሆናል። እግዚአብሔር ጣልቃ ይገባላችኋል። አልቋል እኮ ሞቶአል እኮ፣ ከዚህ በኋላ ተስፋ የለውም እኮ ባላችሁት ጉዳይ የእግዚአብሔር ጣልቃ ገብነት ይሆናል። ዶክተር በነገራችሁ በጤንነት ጉዳያችሁ ላይ ሁኔታ በነገራችሁ ጉዳይ ላይ በኢኮኖሚያችሁ ቢሆን በስራችሁ ቢሆን በአገልግሎታችሁ ቢሆን በኢየሱስም የእግዚአብሔር ጣልቃ ገብነት ይሆናል። እንደ ነገ ሄሮዶስ አውጥቶ ሊገለው ባሰበበት ሰዓት እንደ ዛሬ ሌሊት መልአክ ጣልቃ እንደገባ፣ ከእግዚአብሔር ዘንድ የመጣ መልአክ ጣልቃ እንደገባ፣ በመጀመሪያ በህይወታችሁ የእግዚአብሔር ጣልቃ ገብነት ይሆናል። ለምትጸልዩ ለእናንተ የእግዚአብሔር ጣልቃ ገብነት ይሆናል። ሁለተኛው ምንድን ነው የሚለው? ጎኑን ነክቶ ፈጥነ ተነስ ካለው በኋላ በእጁ ላይ የነበረው ሰንሰለት ወደቀ ይላል። ሁለተኛው በህይወታችሁ የሚሆነው የታሰራችሁበት እስራት ይበጠሳል። ጴጥሮስ ወታደሮቹ ናቸው እጁ ላይ ሰንሰለት ያስገቡት። ቤተክርስቲያን አጥብቃ ስለ ጴጥሮስ ስትጸልይ፣ ጥብቅ ጸሎት ስለ ጴጥሮስ ይደረግ ስለነበር የመጀመሪያው የእግዚአብሔር ጣልቃ ገብነት እናያለን። ሁለተኛው በእጁ ላይ የነበረው ሰንሰለት ወደቀ ይላል። በምትጸልዩበት ጊዜ በእግዚአብሔር ፊት በምትሆኑበት ሰዓት በነገራችሁ ላይ በጉዳዮቻችሁ ላይ አጥብቃችሁ ስጸልዩ፣ በህይወታችሁ ላይ ያሉ እስራቶች ሁሉ መውደቅ መበጣጠስ ይጀምራሉ። የገደባችሁ ይነሳል። ገደብ ከህይወታችሁ ይነሳል። የያዛችሁ ይለቃችኋል። ያሰራችሁ ይበጠሳል። ጫማህን አድርግ፣ ልበስ፣ ታጠቅ፣ ተከተለኝም አለው ይላል። ከዛ ጴጥሮስም መልአኩ እንዳለው ለበሰ። ተነስቶ የሚከተለው ጀመር። ከዛ እንዲላል እግዚአብሔር ቃል የመጀመሪያውንም ዘብ አለፉ፣ ሁለተኛውንም ዘብ አለፉ ይልና ጴጥሮስ ግን የመጀመሪያውንም ጠባቂ፣ ሁለተኛውንም ጠባቂ ሲያልፍ ህልም ይመስለው ነበር። ህልም እየመሰለው ወጣ። ጥብቅ ጸሎት ቤተክርስቲያን እያደረገች ስለሆነ ስለ ጴጥሮስ እየተጸለየ ስላለ ህልም እየመሰለው ከተያዘበት ታስሮ ከነበረበት ያበቃ ከሚመስለው ከወይኒ ውስጥ ህልም እየመሰለው መውጣት ጀመር። አያችሁ፣ ሶስተኛው እየጸለያችሁ እያለ እግዚአብሔር የሚያደርግላችሁ ነገር በጸሎት ውስጥ የሚሆንላችሁ ነገር ህልም እየመሰላችሁ ከተያዛችሁበት፣ ከተገደባችሁበት ይሄንንማ አልወጣውም፣ እንዴት እሻገረዋለሁ፣ እንዴት አልፈዋለሁ ካላችሁበት ምዕራፍ ህልም እየመሰላችሁ ትወጣላችሁ። በጌታ በኢየሱስም እንደ እግዚአብሔር ሰው በህይወታችሁ ላይ እናገራለሁ ዛሬ የያዛችሁ በኢየሱስም ይለቃችኋል። ህልም እየመሰላችሁ ትወጣላችሁ። እግዚአብሔር ወደ ነገራችሁ እግዚአብሔር ወደ አሳያችሁ በኢየሱስም ህልም እየመሰላችሁ ትወጣላችሁ። ጠላት የናንተ ነገር ጨረስኩ ካለበት ምዕራፍ ሁኔታ የእናንተ ነገር አብቅቷል ካለበት ምዕራፍ፣ እናንተም አይታችሁ አልቅሳችሁ ከደመደማችሁት ምዕራፍ ህልም እየመሰላችሁ ትወጣላችሁ። ጴጥሮስ ህልም እየመሰለው መልአኩን እየተከተለ ሲወጣ ወደ ከተማ ወደሚያስወጣው ወደ ብርቱ መዝጊያ ደረሱ ይላል። ያ በር ደግሞ ተዘግቶ ነበር። ልክ መልአኩና ጴጥሮስ በሩ ጋር ሲደርሱ ወደ ከተማ የሚያስወጣው ያ ብርቱ በር አውቆ ተከፈተ ይላል። አራተኛ፣ በእግዚአብሔር ፊት ስጸልዩ ዝግ የሆኑ ደጆቻችሁ ይከፈታሉ። ቤተ ክርስቲያን ስለ ጴጥሮስ አጥብቃ ጸልያለች። አጥብቀው ጸልያል። ጴጥሮስ ይፈታል፣ ጴጥሮስ አይገደል፣ ጴጥሮስ አይሙት ብለው በእግዚአብሔር ፊት ጸልያል። የጸለዩ ጸሎት እግዚአብሔር ስለሰማ በላከው መልአኩ አማካኝነት የተዘጋው ደጅ ተከፈተ። ስትጸልዩ ዝግ የሆኑ የትዳር ደጅ፣ የስራ ደጅ፣ የአገልግሎት ደጅ፣ የህይወት ደጅ፣ የትኛውም ደጅ ይከፈታል። በጌታ በኢየሱስ ስም እባርካችኋለሁ። የተዘጉ ደጆቻችሁ በኢየሱስ ስም ይከፈቱ። አውቁ በሮቻችሁ ይከፈቱ። አውቁ በሮቻችሁ ይከፈቱ። የስራ በር ቢሆን፣ የአገልግሎት በር፣ የትዳር በር ቢሆን፣ የትኛውም ዝግ የሆነ በራችሁ በኢየሱስ ስም ይከፈት። በሩ ተከፈተ፣ ወጡ። ጴጥሮስ እስኪወጣ ድረስ ህልም ይመስለው ነበር እንጂ እውን አልመሰለውም። በዚህ ሰዓት መልአኩም ከወጣ በኋላ ተለየው ይላል። ልክ መልአኩ ሲለየው ጴጥሮስም አስተዋለ ይላል። ከዛ እንዲህ አለ ጴጥሮስ ጌታ መልአኩን ልኮ ከሄሮዶስ እጅና ይጠብቁን ከነበሩ ከአይሁዶች እንዳዳነኝ አወኩ አለ። አያችሁ ከገዳዩ እጅ አዳነኝ አለ። ከጨካኙ እጅ እንዳዳነኝ አወኳለ። ከአጥፊው እጅ እንዳዳነኝ አወኳለ። ያ ብቻ አይደለም። የዮሐንስን ወንድም ያዕቆብን በሰይፍ ንጉሱ ሄሮዶስ በገደለው ሰዓት አይሁዶች ስቀዋል፣ ተደስተዋል። ደግሞ ጴጥሮስን ጨምሮ በያዘው ሰዓት እሱንም አይለቀውም ይገለዋል፣ ንጉሱ ይገለዋል ብለው በጴጥሮስም ላይ ጨምረው ለመሳቅ ተዘጋጅተው የነበሩ እልል ለማለት ተዘጋጅተው የነበሩ ከነሱም ሊስቁበት ሊሳለቁበት እልል ሊሉ በሞቱ እልል ሊሉ በመገደሉ ሊደሰቱ ከተዘጋጁ ከአይሁዶችም እንዳዳነኝ አለ። አሁን አወቅሁ አለ። አያችሁ። እግዚአብሔር ከጠላቶቻችሁ እጅ ያድናችኋል። እግዚአብሔር ሊስቁባችሁ ካሉ እልል ሊሉባችሁ ካሉ ጠላቶቻችሁ ያድናቸዋል። ያብቻ ብቻ ከገዳዮች ከአጥፊዎች ያድናቸዋል። ጸሎት ኃይል አለው። ቤተ ክርስቲያን አጥብቃ ጸለየ። ስለ ጴጥሮስ በቤተ ክርስቲያን ጥብቅ ጸሎት ተደረገ። በጥብቅ ሰንሰለት የታሰረው ጴጥሮስን የፈታው ቤተ ክርስቲያን ላይ ይደረግ የነበረው ጥብቅ ጸሎት ነው። አለፍ እስኪያቅታችሁ ከተንገዳገዳችሁበት ምዕራፍ ውስጥ የሚያወጣችሁ የእግዚአብሔር እጅ አለ። ከደከማችሁበት የሚያበረታችሁ እግዚአብሔር አለ። በቤታችሁ ስትጸልዩ፣ በጓዳችሁ ስትጸልዩ፣ በመሰዊያችሁ ላይ ሆናችሁ እግዚአብሔርን ስትጠሩ ከክፉዎች እጅ ይታደጋችኋል። ከተጠመደባችሁ ወጥመድ ከተደገሰባችሁ ክፉ ድግስ የሚያስመልጣችሁ በእግዚአብሔር ፊት የምትጸልዩት ጸሎት ነው። ስለዚህ ዛሬም አንድ መልእክት እነግራችኋለሁ። ጸሎት አይታይም፣ ግን የሚታይን ስራ ይሰራል። ጸሎት አይጨበጥም፣ ግን የሚጨበጥን ስራ ይሰራል። ጸሎት በጠላቶቻችሁ ሰፈር ድል በመንሳት እንድትመላለሱ የሚያደርጋችሁ ትልቅ መሳሪያ ነው። ጸሎት በቤታችሁ፣ በህይወታችሁ ስኬትን የሚያቀዳጃችሁ ትልቅ ሃይል ነው። ስለዚህ በእግዚአብሔር ፊት በመጸለይ ላይ ነገሮቻችሁን አስለቅቁ። በእግዚአብሔር ፊት በመጸለይ ላይ የእግዚአብሔር ጣልቃ ገብነት በቤታችሁ ላይ ይዩ። በእግዚአብሔር ፊት በመጸለይ ላይ ያለጠባችሁ ነገር አስቀጥሉ። በእግዚአብሔር ፊት በመጸለይ ላይ ከታሰራችሁበት ስውር ስራ ተላቀቁ። ዛሬ በኢየሱስ ስም እባረካቸዋለሁ። ይህንን ፕሮግራም እትከታተሉ፣ በኢየሱስ ስም ዛሬ የጸሎት ምርኳችሁ ይመለስ። ኃይላችሁ ይታደስ። እግዚአብሔር እንደገና በታላቅ ኃይል በታላቅ ክብር እንደገና ያቆማችሁ። አቅም ባጣችሁበት አቅምን ይስጣችሁ። ዛሬ በኢየሱስም እጥፍ ምርኳችሁ ይመለስ። ስትጸልዩ ተደመጡ። የምትጸልዩ ጸሎት በእግዚአብሔር ፊት ሞገስን ያግኝ። የተዘጉባችሁ ደጆች ይከፈቱ። በኢየሱስም እግዚአብሔር በሕይወታችሁ ላይ ያልጠበቃችሁት ድንቅና ታምራት ያደርግላችሁ። ይህ ጊዜ የጉብኝታችሁ ጊዜ ይሁን። እግዚአብሔር መጎብኘትን ይጎብኛችሁ። እግዚአብሔር ያሳርፋችሁ። ቤታችሁን በሳቅ ይሙላ። ልባችሁን በደስታ ይሙላ። አንደበታችሁ በእልልታ ይሞላ። እጆቻችሁ የጸለያችሁትን ጸሎቶች የምታቀፉበት ጊዜ ይሁን። የእግዚአብሔር መልካምነት በእናንተና በቤታችሁ ላይ ይሁን። አልሆን ያላችሁ ነገር ይሁን። አልሳካ ያላችሁ ነገር ይሳካላችሁ። ከዚህ ሰዓት ጀምሮ ምርኳችሁ በኢየሱስም ይመለስ። እግዚአብሔር በእጥፍ ይባርካችሁ። ተባረኩ። እግዚአብሔር ይባርካችሁ። የጸሎት በረከቶች ሐዋርያ ስራ ምዕራፍ 12 ከቁጥር አንድ ጀምሮ ያለውን ዛሬ አሳይቻችኋለሁ። በቀጣይ ደግሞ በሌላ ክፍል ላይ ስለ ጸሎት እንካፈላለን። እግዚአብሔር መልካምን ነገር ያደርጋል። ጸጋ ከእናንተ ጋር ይሁን። እወዳቸዋለሁ። በርቱ። በሁሉ ጉዳያችሁ ላይ የእግዚአብሔርን ጣልቃ ገብነት ታዩ ዘንድ በእግዚአብሔር ፊት አጥብቃችሁ ጸልዩ። እግዚአብሔርም ጸሎታችሁን ይሰማል፣ መልካምን ያደርግላቸዋል።